ሀንዬ ምን ገጠማት? ሀንዬ መስፍን በፍቅር ተመኛት። ምክንያቱም እሱ አጭበርባሪና እሷ ያጭበረበረች ስለመሰለው ገና እንዳያት ነው የወደዳት። ሰው እንዴት የገዛ ልጁን ይወዳል ወይ? ጉድ! ከባድ እኮ ነው። በፍቅር አይን እያያት ሜላት ወይዘሪት ሜላት በቅናት እብድ አለች። ቆይች ልጅ ለምንድን ነው የምትንከባከባት? እንዴ ሜላት፣ እረ ስነ ስርዓት ያዥ። ቆይ ምን አደረገች? ስራዋን ነው የሰራችው። ስለዚህ ለምንድን ነው እንደዛ አይነት መጥፎ ንግግር የምትናገሪያት ብሎ ሲላት፣ ሰራተኛ ሰራተኛ ናት ስለዚህ አንተ ግን ትኩረትህ እሷ ላይ ነው በማለት መለሰችለት። መስፍንና ወይዘሮ ሜላት ተጣሉ። እውነት ለመናገር መስፍን እጅግ ደስ የሚል እና ተጫዋች ሰውዬ ነው። ነገር ግን እንዴት የገዛ ልጁን በፍቅር ይመኛል? በጣም ያሳዝናል። ሜላትና መስፍን ለረጅም ጊዜ ተለያይተው ነበረ እና መስፍንም ደግሞ የራሱ ህይወት ሌላ ህይወት አለው። ነገር ግን ያው ባህና እና በወይዘር ምክንያት ነው ወደ ሀገሩ የተመለሰው። ቢሆንም ሀገሩ ላይ ከተመለሰ በኋላ ግን በፍቅር አበደላት። ገና በሩን ሲከፍት ነው ሀንየን እንዳያት የወደዳት። አረረረረ ጭራሽማ እቅፍ አድርጎ ሁሉ እኮ ወይኔ አንችን ሳቅፍ ጭራሽ የሌለ ስሜት ነው የተሰማኝ አይልም ወይ ጉድ ወይኔ። ግን ዲኤንኤው ከደረሰ በኋላ ምርመራው እውነት ሀና ትክክለኛ ልጁ እንደሆነች ሲያቅ ምን ሊወጣው ነው? በጣም ያሳዝናል። ምላሴ እና ሰላምዬ አባታቸው ስለመጣ እጅግ ደስ አላቸው። አባዬ ግን ለምንድን ነው ያልነገርከን? እኛ ኮ እስከ ዛሬ ስንጠብቅህና ስንጓጓ አይደለም። እንዴ አረ ልጆች የተረጋጉ ቆይ። ዛሬ ግን ሜላትም ምን ሆና ነው? እናንተም ምን ሆናችሁ ነው? የኔ መምጣት አዲስ ነው እንዴ? እንደ አባዬ አሁና በጣም ቆየህ እኮ ሲቀጥል እንዴት ነው ስትመጣ ልትነግረን ፍቃደኛ ያልሆንከው ብለው ሲሉት፣ እንደውም መንጣቴ ጥሩ ነው። እንደውም ባልመጣ ነበር ልትወቅሱኝ የሚገባው እንዴት ይሄንን ምላሴ ሲነግረኝ እኮ ቤት ሁለት ልጆች እንዳሉና ጦርነት እንዳለ ሲነግረኝ ነው የመጣሁት። ያው ጦርነቱም በሁለቱ ሴቶች መካከል እና ለዛም ነው ልጆቼ እናንተ ግን አርጋችኋል በጣም እና ደግሞ እናታችሁ ጋር ራሱ ቅድም ሲጨቃጨቅ ነበር። እናንተ ጋር ደግሞ እንድጨቃጨቅ አትፍቀዱልኝ፣ እባካችሁ፣ ተውኝ በማለት እኛ አባይን ለማንኛውም ስለመጣህ እጅግ ደስ ብሎናል፣ ብለው ሁለቱም ልጆቹ አቀፉት። ሜላት ገና ስታየው ነው ደሟ የፈላው። ቆይ ለምንድነው የመጣኸው ሳትነግረኝ? ብላ ስትል እንዴ፣ ኧረ ምን ሆነች ነው? እስኪ ቢያንስ ትንሽ ልረጋጋ፣ ትንሽ እንኳ አየር ልውሰድ እና ደግሞ ለምን መጣህ ይባላል እንዴ? ይሄ እኮ ቤቴ ነው። ትሰሚኛለሽ፣ አንቺና እኔ ምንም አይነት ጥሩ ግንኙነት እንኳ ባይኖረን ግን የልጆችን ቤትና እዚህ ደግሞ ልጆችን አጠይቅ የማለት መብት የለሽ ሜላት። ስለዚህ አንቺና እኔ ወጥተን መነጋገር አለብን ብሎ ሲላት እኔ ማ? አንተ ጋር እንዴ? አሁን እኔ ጋር በፍጹም አላደርገውም። ለምንድን ነው የማታደርጊው? እስኪ ንገሪኝ ቆይ ምን ሆነሽ ነው አንቺ ሴትዮ፣ በጣም ተቀየደሻል ብሎ ሲላት፣ አንተም ድንቅም መቀየር እኔ ያም ይሁን ይህ፣ እኔ ልጄ የምፈልገው እርግብ ናት። ልጅ ትሰሚኛለሽ፣ እሱን እንግዲህ ከዲኤንኤው በኋላ ብናወራበት አይሻልም? አረታይ ሜላተኝ ብሎ በጣም ተቆጣት። እና ሰላምዬ፣ እርግብ እያፋጠጠቻት ነበረ ደጋግማ ደጋግማ። እርግብ ሁሌ ስለሃና ነው የምታወራው። እኔም ልሽ እርግብ ዛሬ ገና ነው ያስተዋልኩሽ። ቆይ አንቺ ለምንድን ነው ደጋግመሽ ደጋግመሽ ስለሃና ምጠይቂኝ? ማለቴ አልገባኝም። አይ እኔማ እንዴት ነው ደሙን የሰጠችሽ ማለት ፈልጌ ነው። አሞ ነበረ እንግዲህ፣ ደሙ የኔ ደም ተፈልጎ ስለማይገኝ እንዳጋጣሚ የሷ ሆነ። ታውቂያለሽ፣ እንደውም እህቴ ናት ብዬ አንደኛውም ልጠረጥር የቻልኩበት ይህ ነው። አይ ግን እኮ ይሄ ምናልባት ተመሳሳይም ሊሆን ይችላል። እና እህትሽማ እኔ ነኝ እርግብ፣ እርግጠኛማ ሆነሽ አትናገሪ። እኔ ያም ይሁን ይህ ዞሮ ዞሮ መወለድ ቋንቋ ነው፣ ሀና ከእህትነት ማንም አይቀይራትም በማለት መልስ ይሰጠቻል። ከዛ እና አንቺ እህቴ አይደለሽም ሀሴት ማለት ሀና ናት እያልሽ ነው? አዎ። እርግብና ሀና እርግብና ሀና ተናነቁ ሀንዬ እኔ እውነትን ይዤ ነው እውነትን ይዤ ደግሞ መቼም ቢሆን አልፈራም፣ ጀግና አይፈራም ብላ መለሰችላት። እርግብ ደግሞ ታውቂያለሽ፣ መረጃ ያለኝ እኮ እኔ ነኝ፣ ማስረጃም ያለኝ እኔ ነኝ። እኔ መረጃዬን የት የምምጥል ዘልዛላ አይደለሁም ብላ ስትመልስላት፣ ተይ ባክሽ፣ እኔም እኮ አይደለሁም ትሰሚኛለሽ፣ ምስክርና ማስረጃውን እንኳ ላንቺ ቢሰጡሽ እውነት ግን ታሸንፋለች እና እኔ ደግሞ ጀግና ስለሆንኩኝ አሸንፍሻለሁ፣ እውነቱን ማንም አይቀይረውም በማለት ሀንዬ መልስ ሰጠቻት። እውነት ሀሲል ዛሬ ግን እርግብ ተብዬዋ ይገባሻል። ሰላም ውድና የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ለዚህ ቻናል አዲሱ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደ ቀጠለ ይገኛል። አስተማሪውና አጓጊው ቻናሌን እስከ መጨረሻው ስለምትከታተሉልኝ እጅጉን አድርጌ አመሰግናለሁ። እስከ መጨረሻው አዳምጣችሁ ሀሳብ አስተያየታችሁን፣ እንዲሁም ቶሎ እንዲለቀቅላችሁ የምትፈልጉ ከሆነ ኮሜንት ላይ ጉብ ጉብ አድርጉልኝ። እውነት ለመናገር ዛሬ መስፍን ወይም ጋሽ መስፍን ያው ቀለል ስላለ ስለሆነ ብዬ ነው መስፍን ያልኩት ይቅርታ የኔ ውዶች ማለት ነው መስፍን ሲመጣ እንዴ ሸገር እኮ በጣም ተቀይራለች እንዴት ነው የምታምረው እባክህ አለው ባለ ታክሲውን አው እንዴ በጣም ተቀይራለች ግን አንተ መታ አታውቅም እንዴ ቆይ አንተ ረጅም ጊዜ ሆኖሃል እንዴ ብሎ ሲለው አው ምክንያቱም ያው ከ16 ዓመት አንድ 12 ዓመት ሆኖኛል እና በዛን ታይም ያው መጣ ሄድ እላለሁ ልጆችን ለማየት በቃ ይሄ ነው ያለው ነገር ብሎ ሲል ረረረ ለማንኛውም ግን ተቀይራለች ብሎ ባለታክሲው ሲለው አይ ያን ያህል እንኳ አይደለችም። ምክንያቱም እኮ የሌላ ውጭ ሀገራቶች በየቀኑ ነው ዛሬ ያየኸው ነገ አታየውም፣ እና ይህን ያህል ማካበድ አይገባም ብሎ ሲለው አው ብቻ እሺ፣ ለማንኛውም ግን እንዳንርቅ ብሎ ሲለው አይ አንርቅም እኔ ቤቴን ስለማቀው እና ወደዚህ አካባቢ ስለሆነ እኔ መራሃለሁ በማለት ወደ ቤት ገባ። ልክ በሩን እያንኳኳ መስፍን ሀንዬና መስፍን ግጥምጥም አሉ። እሱም ልጄ እንኳን ደህና መጣሽልኝ፣ አገኝሻለሁ ብዬ በፍጹም አልሜም አስቤም አላውቅም ነበር፣ በጣም በጣም በጣም ናፍቀሼ ነበር በማለት እቅፍ እቅፍ እቅፍ አደረጋት። ሀንዬም መልስ ለመስጠት እጅጉን በጣም በጣም ተቸገረች እረ እኔ ሰራተኛ ነኝ ለጊዜው ገና እውነትዋ አልታወቀም ለማለት እንኳ አልቻለችም። ብቻ ግን ሳማትና ተቃቀፉና ከዛም በኋላ በሌላ በኩል እርግብ እርግብን እንዴ እን እን እን እንዴት ነሽ ደህና ነሽ አላት። ሜላት እኮ ሰራተኛ መምረጥ ትችልበታለች ሲላት ምን? አዎ በጣም ቆንጅዬ ነሽ ትሰሚኛለሽ አላት። ነገር ግን አሁን የመጣሽበት ነገር በጣም አጸያፊ ነው። ምክንያቱም እኔ ይሄን ካንቺ አልጠብቅም። ማለት ማለቴ ማ አባት ታሟል ብለሽ አባትሽ እንድታመመብሽ አውቃለሁ። ነገር ግን በዚህ ልክ ልጅ ነኝ ብለሽ ማጭበርበር አይጠበቅብሽም። እርግብ በጣም ደነገጠች። አረምን ምን በማለት ምንም እንኳ ብትል መስፍን ግን በላይ በላዋ ላይ ነው የጨመረላት ትሰሚኛለሽ፣ እንደዚህ አይነት አጭበርባሪ ነገር እኔ ደስ አይለኝም። ለማንኛውም አሁን መሄድ አለብኝ፣ ምግብ አዘጋጅልኝ ብሏት ስትሄድ በጣም ደነገጠች፣ በጣም አፈረች። ለካ የሰው ነገር እንደዚህ ያሳፍራል። በሌላ በኩል ሀንዬ ይህን የሰማችው ሀንዬ በሳቅ ሞታለች። ከዛ እርግብ ገባችና ቅድም አባዬና እኔ ስናወራ እየሳቅሽ ነበር አለቻት አው በዲፍረት አው አለቻታን ይ ለምን? ምክንያቱም አባየኮ ገና እንዳየ ነው እኔን ያቀፈኝ፣ አንቺን ግን እንደ ሰራተኛ ነበር የቆጠረሽ። ይሄ ጥሩ መለየ አይደለም እንዴ አለቻት። አያያይ በፍጹም አይ ትሰሚኛለሽ፣ እናቴን ልታጭበረብሪያት እናቴ የሆነ ነገር እትያት ሊሆን ይችላል፣ አባየን ግን በፍጹም ልትሸውጆ አችም አያይ ትሰሚኛለሽ ቢሆንም እንኳ የእናት እኮ ይበልጣል ከአባት ብላ ስትላት፣ ሁለቱም አንድ ነው። ነገር ግን እኔ እውነትን ይዤ ስለሆነ ምንም ችግር የለውም። አንቺ ማንም ይላክሽ ማንም የእኔን መረጃ እንደ ምንም ትውሰጂ እንደማንም ምንም አይመለከተኝም። እኔ ደግሞ እውነቱን ማንም ቢሆን ሊቀይረው አይችልም ብላ ሀንዬ መስመር ሰጠቻት። ከዛ እርግብ ይህን የሰማችው እርግብ በጣም ታናዳ እሳት ለብሳ እሳት ጎርሳ ጭራሽ በሩን በርግዳው ሄደች። ሀንዬን በፈገግታ ብቻ ግን ደስ ይላል ብላ ሄደች። ምላሴ ምላሴ ሀንዬን ይቅርታ ጠየቃት። እህቴ ታውቂያለሽ፣ እኔ በጣም ይቅርታ። አንቺ እንዴ ማታሽኝ አውቃለሁኝ፣ እና ደግሞ ከበፊቱም ገና ዝቤት ከመጣሻ ጀምሮ ምንነው እህቴ በሆነች ብዬ ስማይ ነበር ግን እውነትም አንቺ ነሽ ምክንያቱም አንቺ አቷሽኝም አላት። ግን እኮ ማለቴ ግን ብሎ ነገር የለም። ይኸውልህ፣ ወይ ከኔ ወይ ከሐሴት ወይ ከእርግብ መምረጥ እኮ አለብህ። እስኪ ነገረኝ ከሷ ወይም ከኔ ማንን ነው የምትመርጠው? ብላ ስትለው አይ እንደዛ ትበይ። መወለድ ቋንቋ ነው። አንቺ ተድሮውም እኮ እህቴ ነሽ፣ እሷስ እሷም እህቴ ናት። ቆይ ከሁለት አንዳችን ማን እህት ቢሆን አንተ ደስ ይልሃል? ብላ ስትለው እንደ ዝበቴ ደስ ይለኛል እኔ ሁለታችሁም እህቶች እንድትሆኑ እፈልጋለሁ አለ። ምላስዬ፣ የኔ ዋ፣ ሰላም ሰላምዬ፣ ጆሮ ደወለላትና አንተ ሌባ፣ እሺ ተሰራቂዋ፣ እንዴት ነህ? ደህና ነኝ። እልቅስ ዛሬ በጣም ሀንዬን ስፈልጋት የለችም። አባቷ ደግሞ በጣም ፈልገዋታል፣ በጣም ሰግተዋል ብሎ ሲላት እሺ እነግርልሃለሁኝ፣ ምናምን ብላው ለሀንዬ ነግራ ከዛ መስፍን ሁለቱንም ሳሎን ጠራቸው። እኔ ምላችሁ ሁለታችሁም ከኛ ምን እንደምትፈልጉ አላውቅም። እኔ ነገር ግን እኔ የምፈልገው ትክክለኛዋን ሀሴት ነው ብሎ ሲል ሀንዬ ብድግ አለችና እኔ ምንም ፈልጌ አይደለም። አበው በእርግጥ አባዬ ታሟል። ነገር ግን ለአባቴም ቢሆን ወይዘሮ ሜላት ሁሉንም ነገር እያደረገችልኝ ነው እና የምዋሽበት ምንም ምክንያት የለኝም። ዝምድና ፈልጌ እንዳይሆን ዝምድናም ደግሞ አልፈልግም። ምክንያቱም የእኔ አባት ዘመድም፣ እናትም አባትም ሆነኛል፣ ሁሉ ነገሬ ነው። ግን እውነታው ደግሞ እኔ ሀሴት ነኝ ብላ እርግጥ አርጋ አሁን መሄድ አለብኝ አባዬ ይጠብቀኛል ብላ ሀንዬ ነካችሁ። ይህን የሰማችው እርግብ ተቃጠጠ።